አንዳንድ ኋላቀር የሆኑ የሀገራችን ዜጎች አዛንን አንሰማው፣ ሌሎች ሀገራት ደግሞ አዛንን ለመስማት በፈጅር ሲነሱ መቼ ነው መብታችንን የምናስከብረው? እንደ በግ መቶ ዓመት ከመኖር እንደ አንበሳ 50 ዓመት ብንኖር የተሻለ አይመስላችሁ? አንድ አንበሳ የሆኑ ውስታዛችንም እንዲህ ብለው ነበር። ላለም እንግዲህ ሀ ዓመት እሱ ሶስት መቶ ዓመት አራት መቶ ዓመት፣ ሶስት ትውልድ አራት ትውልድ እየተዋረደ ህልናውን ተገፎ መብት አቶ ሁሉ ነገር እየተተፋበት ከሚኖር አንድ ቀን ታግሎ በአግባቡ መብቱን ማስከበር አይሻለም? በዱኒያ ራሱ ማነውም ነው የሚሻለው ሰው ተብለት ያበቃ እንደ ሰው አትቆጠሩ። ይሄ ከሆነ ከእንዲህ አይነቱ ኑሮ አንድ ቀን የፈለገው ይሁን ብሎ ምስዋት ከፍሎ የሞተ ሙጦ የተረፈው ተርፎ መብት አግኝቶ ይኖራል በዱኒያ እንኳ ደረጃ ማለት ነው። እኔም ትልቁ ማስቦ ነገር ይሄንን ነው። እስከ መቼ ነው በልመናና በመለማመጥ የራሳችንን መብት ማስከበር የምንችለው ነው? በነገራችን ላይ ሁሌ ልመና አያስፈልግም። ሁሌ ስለምን ፍራቻን ያካተተ ይመስላችኋል? እና እነዚህ ህዝቦች ደግሞ ሁሌ ልመናን ይፈልጋሉ። ተሳስበን ተፋቅረን ተቻችለን ካልኖር በፍራቻ ና በመለማመጥ የምንኖርበት ምክንያት ያለ አይመስለኝም። እናንተ ደግሞ ብዙ ጊዜ የሃይማኖት ነገር ምና እንድታነሱ ትችላላችሁ እኛ ግን መርሃበን ብለን ጀሚዕ ከይፈ ሃሉኩም ሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ በሬዳ ዳውንተሪ ነጋዳ ማቲም ብይ ሁንዲኑ ነጋዳ ኒ ሁሉ ላይክ ምግባራ አይትረስ። ዩ ጫት ለመወደዱ ምክንያት ትልቁ ሚና እየተጫወተ ያለው ሴቶች ናቸው የሚል ክስ ቀርቧል። እኔ አደለም። ይህንን ነገር ደግሞ በማስረጃ አስደግፈው ነው አንዳንዶቹ እያወሩ ያሉት። ናንቃም ከሚል በላይ እውነተኛ ወዳጅ የለም። ጫት በንትነኛ ልንገራቸዋለ። ናንቃም የሚልህን ወዳጅህን ጠበቃ አድርገው ወንድሜ የቀምን እና አነስገድ ከሚል በላይ እውነተኛ ወዳጅ የለም። አረካሽኝ ወላይ ሸሄቶች እኮ አሁን እየተበላሻሱ ነው። እኔ ስለ እናንተ ማውራት ትቻለሁ ከእንግዲህ። እኔ ምን አገባኝ በእናንተ በኩል እንዲጠበቃ ምቆሙ እኔ እኔ ምን አልኩ እኔ ምን አልኩ እኔ በለ ብቻ ነው በደል የምታሳየ ምን እንዳሳሰበኝ ታውቃላችሁ? ቆያ አሁን የሰርግ ቀን ጫቴ ኔት ነው የምደብቀው። ሰዎች ደሞ አበዛሽው፣ የምር አበዛሽው። ያሳስብሻለሁ ምን ሽ ነው? እሺ፣ አንዴ የሰርጋችን ቀን እኔ የሚማገባሽ በነገራችን ላይ ሴቷ አውላላ እኔ ሞት ችግር የለውም እኮ አሁን ያለችውን ነገር ማቅረብ ትችላለ። የዛን ቀን አስበከዋል። ቀንና ማታ ሷ ቁጭ ብላ መጥቀም አይነት ሰው ከሆነች ችግሩ ከዛ ነው የሚጀምረው። እንዳሳሰበኝ ታውቃላችሁ። ቆይ አሁን የሰርጌ ቀን ጫት ኔት ነው የምደብቀው እኮ እች ልጅ ሀሳብ የሆነባት ስለሆነ አንድ መፍትሄ መፈለግ አለብን። የኛ ጀማ፣ እናንተ፣ እኔ፣ አንቺ ይህንን ነገር ላይ መፍትሄ መፈለግ አለብን። እስኪ እንደ መፍትሄ አንቺ የምታቀርቢው ነገር ምንድን ነው? እዚች ልጅ የሰርጓ ቀን እንዴት ነው ጫት ማስገባት የምንችል? ቶሎይ ቶሎይ፣ አንድ፣ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር። እሺ መፍትሄም በኮመንት ስር

ኢላላ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአሽሀዱ አነ ዒሳ ዐብዱላህ ወረሱሉሁ አላሁ አክበር፣ አላሁ አክበር። ይህን ሰውዬ በማስረጃ ቸርች ውስጥ እያወራ ያለ ደግሞ ያስፈልገናል። ማየት አለብን፣ የእሱን ቸርች እንዴት እያከናወነ ነበር የሚለውን እስቲ ባጭሩ

ኦሮምኛ ማችሉ ሰዎች ታድላችኋል። እኔ በቃ መኪና ይገዝላችኋል አሜን በሉ ሲል አሜን ብያለሁ። ከዛ በኋላ ያወራውን ነገር አለመስማትሽ ይጠቅመሽ። እውነቴን ነው የምልሽ። አለመስማት አንተም ጠቅሞል። አረ ይደብራል። ተው ይሄን ነገር አልተወረገምልህም። ይቅር። እውነቴን ነው የምልህ። ይቅር፣ ይቅር። በእኔ የደረሰው በማንም ሰው ላይ እንዲደርስ አልፈለግም። ሰላም አለይኩም። እንዴት ነህ? ውሀ እያጠጣህ ነው

አላህ ያሳድግህ፣ አላህ ያቀርከውን ሁሉ ያሳካልን፣ አላህ ንያህን ሁሉ ይብላለን። ያለ አርሰብ እኮ ርብቅ በርብቅ በርብቅ ያርግል፣ መንገድህን ሙሉ አላህ ከሄደ ያርግል። አይ ከሄደ የምትሄጂ ከሄደ የምትሠራ አረግ ሰው ያለ ያርግል፣ ለጋሽ አላህ ያርግል። እሱ ምን ይሳነዋል? ሁሉ ነገሩን ይስጥል። ከሄደ የሆነውን ሁሉ አላህ ይብላለን። ሀላል ምስቱን የሚወድ ስጀመር እቺ ልጅ አላማረችኝም። ዱዓ ስታደርግልህ ሁላ ኪስ ኪስን እያየሽ ነበር። እኔ እኮ በነጻ እነዚህ ዱዓ የምታደርግ መስሎ እናንተ ራሱ አትቻሉ። ምን ይባላል ይሄ ምን ይባላል ይሄ? ከዚህ በፊት በቲክቶክም ይሁን በዩቲዩብ እጅግ በጣም አስገራሚ ብለን ከምናሰባቸው ጥንዶች ውስጥ አንዱ ኢሳምና ኢክራም ናቸው። እነዚህ ጥንዶች ደግሞ ከዚህ በኋላ አብሮ እንደማይሰሩና ኢሳምም ለማግባት እሷን ለማግባት ፍላጎት እንደሌለው የሚያሳይ ንግግሮችን በማህላ መልኩ እያወራ ነበር እና ደግሞ እኔ ደግሞ አንድ ሴት እድሜ ስለሄደ ማግባት ስላለባት አይደለም ማገባው። ለኔ ሚስት ስትሆን ከኔ ጋር ስንከባበር እንደ ሚስት ስታይኝ እንደ ባል ስታይኝ ምናምን ሶ አላማችን አንድ ስላልሆነ ከኔ ጋር አጣብቄ እድሜያንም ከዚህ በላይ በቃ መወሰን ነው፣ ባጭሩ ከዚህ በላይ እንድትሄድ አልፈልግም። ተጣልተንም በቃ እንጂ እና ደግሞ ልክስክስሙኝ አይደለም ከብዙ ሴቶች ጋር የምሰራው እናንተም ፍራቻ ነው ነገም ደግሞ ታጋቡኝና ከአንዷ ጋር ብቻ መስራት አልችልም። ቢኮዝ ኦፍ አሁን እኔ ታምሜ ከተነሳ በኋላ ያለሷ ማስታወቂያ መስራት አልችልም። ገባችሁ? ቪዲዮ ያለሷ በሰራ አይወጣልኝ ወይም ኮመንቱ እንዳለሷ ነው የምትሆነ ምናም። ይሄ ነገር ስለከበደኝ ማለት ነው ብቻ መቆም ትንሽ ያስቸግረኛል። እንሻላለን። ለዚህም ምክንያት ብሎ ደግሞ ብዙ ነገሮችን እያቀረበ ነበር። አንደኛው በእድሜዋ ላይ ነው። እድሜ ግን አስፈሪ ነገር ነው። ሴቶች ያስፈራ ሀያ አምስት ሰላሳ አስፈራል ያው ያስፈራም ነበር። እንዴት እንደፈራችሁ ጋር አላውቅም። አቤት ውቀ ነሰነስኮ እኮ ይንቀት እኔም የምችለውን ነገር ለእሷ ካሳዩን ዘንድ የምችለውን አድርጌያለሁ። በቃ ጊቭ ኤንድ ቴክ ነው ላይፍ፣ ጊቭ ኤንድ ቴክ አደረግን ፈታ ገባችሁ። ድራማ የለም ላይፋችን ላይ። ነገ እኔና እሷ ተጣልተናል ብለን ነገ ዩቲብ ላይ ደሞ ታደርቅም ብለን መተን ቪዩ እንዲኖረን አይደለም። አልሐምዱሊላ ቪዩ አለን አላነሰንም። ታውቃላችሁ በደንብ የቪዩ ችግር የለብንም ግን እኔ በጣም መስራት ፈልጋለሁ። የኔ ፓሽን በጣም ጥግ ድረስ የሚሄድ ነው። በዚህ በአርቱም ደረጃ እስከ ፊልም ድረስ ምናምን መስራት ነው። እሷ ደግሞ ዳትማች ፍላጎቷ ላይሆን አይችልም። እሷ ማግባት ብቻ ይሆናል የምትፈልገው። የኔና የሷ አላማ አንድ ስላልሆነ እና ደግሞ እኔ ደግሞ አንድ ሴት እድሜዋ ስለሄደ ማግባት ስላለባት አይደለም ማገባው ለእኔ ሚስት ስትሆን ከኔ ጋር ስንከባበር እንደ ሚስት ስታየኝ እንደ ባል ስታየኝ ምናምን ነው አላማችን አንድ ስላልሆነ ከኔ ጋር አጣብቄ እድሜያንም ከዚህ በላይ በቃ መወሰን ነው። ከዚህ በላይ እንድትሄድ አልፈልግም። ተጣልተንም በቃ እንጂ እና ደግሞ ልክስክስሙኝ አይደለም፣ አደለም። ከብዙ ሴቶች ጋር መሰራው እናንተን ፍራቻ ነው። ነገም ደግሞ ታጋቡኝና ከአንዷ ጋር ብቻ መስራት አልችልም። ቢኮዝ ኦፍ አሁን እኔ ታመሜ ከተነሳ በኋላ ያለሷ ማስታወቂያ መስራት አልችልም። ገባችሁ? ቪዲዮ ያለሷ በሰራ አይወጣልኝም፣ ወይም ኮመንቱ እንዳለሷ ነው የምትሆነው ምናምን ሶ ይሄ ነገር ስለከበደኝ ማለት ነው። ብቻዬን መቆም ትንሽ ያስቸግረኛል። ኢንሻአላህ ግን ቆማል እንደዚህ ብሎ ባጭሩ ተናግሯል። ይሄ ሁሉ ለነሱ ያወጣንላቸው ኢነርጂ ይሄ ሁሉ ለነሱ ስንት ነገር ያደረግነው ኢነርጂ በመሀል ቀርቷል። እኛ ሁሌ መጨብጫቢ ሁነን እየቀረድ ነው። አንቺ በተለይ አንተ አንተ ሁላችንም ማስመሳዎችን በሌላ ደረጃ ደግሞ ጠቅላይ ሚኒስቴሩ የተናገሩት ንግግር እጅግ በጣም ትልቅ አጀንዳ ሆኗል። ዘመናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ሕገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ መስጠት ፈልጋሉ። እነሱን አምኖ ለነሱ መስጠት እኔ ከባድ እየመሰለኝ ነው። አንዳንዴ መተማመናችን ብዙ ዋጋ እያስከፈለን ነው። ዶክተር አብይ ከዚህ በፊትም እነሱን አምነን ጉድ እየተሰራን ነው። ከዚህ በፊት የምናውቃቸው አይነት ሰዎች ተለውጠውብን በአክሱም ደረጃ የምናቃቸው አይነት ህዝቦች አሁን አይገኙም። ሼክ ሰዒድ አህመድ ሙስጠፋ ሲባል ሰምታችሁ ታውቃላችሁ። በፊት አፍሪካ ቲቪ ተመልክታችኋል። እነ ተፈክሩ አሉ። ብዙ አይነት እንትኖች አሉ። ነገሮች በድምጻቸው ባሰብናችሁ በደንብ ታውቃላችሁ ብዬ አስባሉ። ከዛ ውስጥ መካከል የልጅነታችን ተውስታ የነበሩት አንዱ ሼክ ሰይድ አህመድ ሙስጠፋ ናቸው። እኔ በልጅነት የነሳቸውን የማውቀው እሳቸው ደግሞ ዛሬ እጅግ በጣም አደገኛ ንግግር ተናግሯሉ። የቢድአን አደገኝነት ልብ በሉ። ይሄ ነገር በመሰረቱ መሽሩዕ ነው በተውራት በከሊሙላህ የታወጀ ነገር ነው። ግን ጊዜ ያለቀበት ተሰረዘ፣ ህግ መሆኑ ቀረ። በዛ ፈንታ ጁሙአ በቅዳሜ ጁሙአ ተተካ፣ በተውራት ቁርአን ተተካ። ካሁን በኋላ የእስላም ህግ ይሄ ነው። እስላም ምን አጓደለና ነው ከሌላ የምትበደረው? ነው የሚለው አልየውመ አክመልቱ ለኩም ዲነኩም። አይደለም እንዴ አንድ ነገር እኮ መጣፊያ የሚፈለገው ቀዳዳው ሲኖር ነው ጉድለት ሲኖር ነው። እስላም ከሁሉም ካለፉት ሁሉ ሃይማኖቶች የበለጠ ሙሉ እና ፍጹም ሆኖ አንጥቸዋለሁኝ። ሙስሊም ነኝ የሚል ሰው እስላምን ይላበስ። ከዛ በኋላ እስላም ላይ ድርቶ እያመጣ መጣፍ አይፈቀድም። አል አላ ስብሐነሁ ወተዓላ ሰዎች የሚፈጥሩት ቢድአስ ምን ይባላል? እንደዚ ይሄ እኮ በመሰረቱ የአላህ የደነገገው ነገር ነው። እኚህ ውስታዛችንን እኔ በብዙ አይነት መንገድ እየጠበኳቸው ነበር። በነገራችን ላይ በዘንድሮ የመጅሊስ ምርጫ ያሸንፋሉ በሚል እኔ ድምፅ እየሰጠሁ ነበር ነበር። ነበር ምክንያቱም ከልጅነት ጀምሮ የማውቃቸው እሳቸውን ስለሆነ፣ በነገራችን ላይ ሁለት ሰዓት ላይ ከምሽቱ አፍሪካ ቲቪን የሚመለከት ሁሉ እሳቸውን ያውቃል ብዬ አስባለሁ። እጅግ በጣም የሚገርም ትልቁ አሊማችን እሳቸው ናቸው። በወያኔ ዘመን እሳቸውን ለማስገደል ያልተደረገው ጥረት የለም። እሳቸው ከዚህ ሀገር አምልጦ ወደ ሳውዲ አረቢያ ሂዶ ይህኛው መንግስት ከተቋቋመ በኋላ ነው ወደዚህ ሀገር የገቡ። በሌላ ዜና ደግሞ እንደ ውሻ እየጨወ የነበረው አንድ ልጅ አለ። ይሄም ልጅ ወደ እስር እንዲገባ ብዙ ጥረቶች እየተደረጉ ነው። ይሄ ልጅ አሁን ተደብቋል። የቲክቶክ አካውንቱንም ባን አድርገው ጠፍቷል። ውሾቻችሁን በስነ ስርአት እሰሯቸው። በተለይ ያበዱ ውሾቻችሁን ስነ ስርዓት እሰሯቸው። አንዳንድ ውሾች ስላሉ ማለት ነው። ሙስሊም ያልሆነውም ውሀብያን ተጠንቀቅ ይልሃል። ሙስሊም ሆኖም ደግሞ አሽቃባጭ የሆነ አሸርጋጁ ሙስሊም ውሀብያን ተጠንቀቅ ይልሃል። መንግስት በፈጠረው ፕሮፓጋንዳ ውስጥም ደግሞ ውሀብያን ተጠንቀቅ ይልሃል። ይሄ የተሳለው ውሀብያ የተባለው አካል ወይንም ስብስብ ማን ነው ብዬ ለረጅም ጊዜ አስብ ነበር። አሁን ግን አንድ እርግጠኛ የሆንጎበት ይህ ውሀብያ ተብሎ የሚሳለው ነገር አንደኛ የማያሽቃበት ሙስሊም ነው ዋሃብያ የሚባለው የማያሸረግድ በተውሂዱ የማይደራደር ከተለያዩ ሱሳሶቾች የጸዳ በሃይማኖቱ የሚኮራ ቀና ብሎ የሚሄድ ሃይማኖትን የማያስደፍር የሌሎችን ሃይማኖት የማያነካ ግን የማያሽቃበተው ሙስሊም ዋሃብያ ብለው ይጠሩታል። ተግባበን አለ ይህ ድሮ በአጼዎች ጊዜ የነበረው ከእኔ የበላይ ልሆን ከኔ እኩል የሚሆን ማንም የለም። እኩልነት ለእኔ ውርደት ነው ብለው ሲያስቡ የነበሩ ሰዎች አስተሳሰብ ነው። ያንን ከፈልጋችሁ ወደ ኋላ መመለስ ትችላላችሁ። አሁን ላይ ግን የሚያሽቃብጥ ሙስሊም፣ የሚያሸረግድ ሙስሊም የለም፣ ሊኖርም አይችልም። ካለም ደግሞ የሚጎዳው ራሱን ነው የሚጎዳው ራሱ ነው። ማንንም ሊጎዳ አይችልም። ተግባባን ለዚህ እኔ ለዚህ ተራ ግለሰብ እንደው እንደ ማሳያ ፎቶን አመጣሁት እንጂ መልስ ለመስጠት አ እኔ ፐርሶናሊ ከዚህ በፊት ቪዲዮ ሰርቶብኝ ሼር አድርገውልኝ ዝም ብዬን ያለፍኩት ጽድት ያለ መሀይም ነው ልጁ። ተውት፣ እሱ ላይም ቪዲዮ አትስሩ። ነገር ግን እኔም የማላሽቀብጥ የማላሽረግር፣ በሃይማኖቴ በተውሒዴ የማልደራደር አዎ አው ማንጨፍር ከሆነ ለቀብር ማንሰገድ ከሆነ ከአላ ሌላ ሌላ አካልን የማንጠራ ከሆነ ይህንን አካል ወሃብያ ብላችሁ ከጠራችሁ፣ አም ውሃብያ። በሌላ ዜና ደግሞ ይሄ ልጅ እንዲታሰር ብዙ ድምጾች እየተሰበሰቡ ነው። በቀደደው ውሻ ይገባበታለው ምናምን ይላል የሀገሬ ሰው። ጉዳዩ የጠላት የጠላት ወዳጅ ነው ሆኖብህ እንጂ የምር ስለእስልምና ተጨንቀህ አይደለም። እኔ በእስልምና ውስጥ ያሉትን የውስጥ አቂዳና መንሃጅ ልዩነቶችን የመተንተን እውቀትም ሆነ መብት የለህም። ይልቁንም እነዚህ ልዩነቶችን ከዓለም አቀፍ ሽብርተኝነት አይሰስ ጋር በማገናኘት ከውጭ ሆኖ የመከፋፈልና የጥላቻ አጀንዳ ማስፈጸምን ነው እያሳየህ ያለው። የሚገርም ተንኮል የተሞላበት አካሄድ ነው የሄድከው ማልንገርክ ይሄ አይስ አይስን ውሃብያም ከእስልምና ጋር እኩል አይደሉም። ይህ የልጁን የግል ጥላቻ ሽፋን እንጂ የሃይማኖትን እውነት አይደለም። የእኛ አመለካከት ልዩነታችን የውስጥ ጉዳዮቻችን ናቸው። የሽብር ቡድኖች ደግሞ የዓለም አቀፍ የጸጥታ ጉዳዮች ናቸው። ለእስልምና ያለህን ጥላቻ መግለጽ ተንኮል እንጂ ሌላ አይደለም። እናንተ ሰሞኑ ደሞ ክፍልፍል ብላችሁ ያላችሁ ሙስሊሞች ደግሞ ስሙኝ፣ ሱረቱ ኒሳ ላይ አላህ ምን ብሎ አልመሰላችሁም? ያ አዩሃለዚነ አመኑ አጢዑላህ ወአጢዑ ረሱል ወኡሊል አምሪ ሚንኩም ፈኢን ተናዘዕቱም ፊሸይኢን ፈሩዱሁ ኢለላሂ ወረሱሊ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአህሰኑ ተእዊላ ብሏል። አላህ ሱብሃነሁ ወተዓላ ተብሏል። እነሱ ልዩነታችንን ተጠቅመው ሊበሉን እያቀዱ ባሉበት ሰዓት ላይ ከነሱ ጋር ደግሞ አንድ ላይ ሆኖ የሚያጨበጭቡ ብዙ ሰዎች አይተናል። ከነሱ ጋር ደግሞ ሆነው ይህንን ልጅ እየደገፉ ያሉ ሙስሊሞች አይተናል። ይሄ ነገር ደግሞ የእስልምና ጥላቼ የሆኑ እስካሁን አልገባኝም። እርስ በርስ ለጠላት እየተሰጣጣ ነው የሚገኘው። እኔ እንደ ግሌ አንድ ከኔ አቂዳ ልዩነት ያለው ሰው በሌላ አካል እየተጠቃ እኔ ማየት አልችልም። ምክንያቱም የውስጣችንን ችግር ራሳችን ነው መፍታት ያለብን እንጂ ከውጭ ደግሞ መጥቶ እኛን ሊያጠቃ ሲሞክር አንድ ካልሆነ አንድ ላይ እንጠፋለን። እኳ አንዴ እንዳታሳልፉት፣ ይሄ ቪዲዮ ለኢትዮጵያ ሃይማኖት ተቋማት ጉባኤና ለመጅሊስ መድረስ አለበትና በደንብ ሼርኮፒንግ ሪፖስት እያረጋችሁ እስከ መጨረሻው ተከታተሉኝ። የነዚህ ሁለት ሰዎችን ቪዲዮ በሰሞኑ ሰምታችኋል፣ እኔ መድገም አይጠበቅብኝም። ይሄኛው እስልምና አራጅ ነው እስልምና አሸባሪ ነው ሲል ነበር። ይሄኛው ደግሞ ሐጂ ሙፍቲ እንኳን ሞቱ ተደስቻለሁ ብሎ እጅግ የሚያስነውር ተግባርን ሲያሳየን ነበረ። ሁለቱም ግለሰቦች በሕግ የሚያስጠይቅ ስራን የሰሩትና ለሕግ መቅረብ አለባቸው። በኢትዮጵያ ሕግ መሰረት የሞተ ሰውን ክብር የሚነካ ነገር መናገርም ሆነ ድርጊት መፈጸም እንደሚያስጠይቅ በደንብ ሁላችንም እናውቃለን። ይህኛው ደግሞ ለእስልምና ያለውን ጥላቻ ለመግለጽ ሊቢያ ድረስ ተጉዞ ስለ አይስ እያወራ ነበር። እውነት ለመናገር አሸባሪዎችን ለማውገዝ ሊቢያ ድረስ መጓዝ አይጠበቅብንም። በኢትዮጵያ ውስጥ ይህንን የሚፈጽሙት እነማን ናቸው? ሙስሊሞች አሸባሪ ናቸው ሲል ተደምጧል። ከሳምንት ከሁለት ሳምንት በፊት መስጊድ ውስጥ ገብተው የኢስላም አስተማሪዎችን የገደሉት ሙስሊም አልነበሩም። አሁንም ቢሆን ሙስሊም ሴት ተማሪዎች እራቆታቸውን ካላየን አይማሩም ብለው ያባረሩትም ሙስሊሞች አይደሉም። ከአመታት በፊት በጾም አንጀታቸው በጥይት ጾማቸውን ያስፈቷቸው የጎንደር ሙስሊሞች እንደዛ ያሰቃያቸውም ሙስሊሞች አልነበሩም። ሞጣ ላይ ከአመታት በፊትም ቢሆን መዝሙር እየዘመሩ መስጊድ ያቃጠሉት የሙስሊሞችን ንብረት የዘረፉትም ሙስሊሞች አልነበሩ። ከብዙ አመታት በፊት ከአስር ሰላት በኋላ ብቻ በአንድ ቀን ውስጥ ከ20 ሺህ በላይ ሙስሊሞች በቦሩ ሜዳ ላይ የታረዱት የተገደሉትም እነዛን የገደሏቸው ሙስሊሞች አልነበሩም። ከአመታት ከብዙ አመት በፊት 240ሺህ ሰዎች ወታደሮች፣ የታጠቁ ሰዎች ሙስሊምን ለመግደል ሲጓዙ በኢማም አህመድ አልጋዚ በ12000 ብቻ ወታደሮች የመከቷቸው እነዛን ሙስሊሞች ለመግደል የሄዱት 240ሺህ ሰዎች ሙስሊሞች አልነበሩ። ስለዚህ ማን ነው ገዳዩ? ማን ነው አሸባሪ? ይሄ ግልጽ ነው። በየመሸታ ቤቱ በየጫካ የወጣ ስም ነው የሙስሊሞች ገዳይነት በየመጠጥ ቤቱ የሚመሰከር ቢሆንም እውነታው መሬት ያለው ግን ከዛ ተቃራኒ ነው። እነዚህ ሰዎች በሃይማኖት ላይ ትልቅ ገደብን ድንበርን አልፈዋልና የኢትዮጵያ ሕግ ሊጠይቃቸው ይገባል። ሙስሊም ሆናችሁም ሆነ ሃይማኖትን ሲነካ የማትወዱ በሙሉ ወይም ቪዲዮ በደንብ ሼር ኮፒ ሊንክ ምን ለራሱ ገርፎ ለራሱ ይጨዋል ይባላል። እንደዛ እየሆኑብን ነው። እነዚህ ሰዎች ለራሳቸው ይገላሉ፣ ለራሳቸው መስጊድ ያቃጥላሉ፣ ለራሳቸው አሊሞችን እንደፈለጉ ያደርጋሉ፣ ለራሳቸው ይጨዋሉ። እኔ ማረቂያችሁን ቀንሱ ወላይ ነው የምላችሁ፣ አረቂያችሁን ቀነሱ። እሱ ካልሆነ በስተቀር እንጂ ምንድነው እንደዚህ ጭንቅላታችንን እንደዚህ የሚበረዘው ነገር በቃ እሱን ቀነሱ። እሱ ነው ይህን ሁሉ ችግር እያመጣብን ያለው። ተከባብረን ተቻችለን እንዳኖር ያደረገን ያለው እሱ ነው። ገዳይ ነው። ማንን ሲገላየ? የ ማን ሲሞታ? የ ከኢትዮጵያ ውስጥ በእስልምና ስም ግን እስላም ሆኖ የሞቱትን አንድ ሚሊየን ልጠራ እችላለሁ። እስቲ በእስልምና ምክንያት የሞቱትን አንድ ሰው ጠራልኝ። ታጥቆ ያሉት እነሱ እየገደሉ ያሉት እነሱ ሪፖርት እያደረጋችሁ አዳርሱት። ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ፍቅር ልጅ ጓደኛ ነኝ ያለች ተጫዋች ናት። በዛ ልክ በጣም ከመውደድ እሷን የተነሳ የምር ላስተዋውቃችሁ ቤተሰቡን ለማን፣ ፈጣሪ ከፈቀደ ቀጣይ ላይ የማስተዋውቁ ቤተሰቢንም አይ ማ በጣም ነው የምወዳት። ባይዘው እንደምታስቡት አይደለም ቤተሰብና ሀዩዬን ይህን ስለተዋወቃችሁ ያደስ ብሎኛል። ያው እናንተ ደግሞ የሃይማኖት ነገር ምናምን እንድታነሱ ትችላላችሁ። እኛ ግን አምነንበት ይሄ ነገር ነው ትልቅ ችግር ይዞብን እየመጣ ያለ አንቺም በሃይማኖቴ እኔም በሃይማኖቴ መኖር እንችላለን። አይጠበንም ቤቴ የሚለው አንቺም በሃይማኖቴ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎሮ ቤቴ በሚል ተጠቅቷል። አልሰማችሁም ነው ካልሰማቸው ነገሩ እና ያው ሃይማኖታችንም እንዳለ ሆኖ እኔና አንቺ ተስማምተን ሊበሉ እዚህ ድረስ የደረስነው ቤተሰብ ሌላ ነገር እንዳታሰቡብን፣ ወሎዩ የምንስደሆን ነው። በቃ ምንም ይህ ሃይማኖት ናምን ሊያግደው የሚችል ነገር አይደለም። ዋናው የሰው ልጅ መስማማት እና እንዴት መቀጠል እንደምችል መነጋገር ነው እንጂ በቃኛ ተስማምተን ያደረግነው ነገር ነው እና ቤተሰብ ማራ አለ ወይ ከከንፈርሽ ጥፍታለኝ ንግግርሽ

ምስኪን እንደዚህ አድርጌ ይሳምኩሽ አንደኛ ቪዲዮ ይዘሃል። ሲቀጥል ደግሞ ያን ያክል ገና ከመጣሁ አልቆይም። እራሱ እንዴት ለመጀመሪያ ነው እኮ

ደሴ ደስ ይላል። ብዙ እያስተማራችሁ ነው። ቪዲዮ ይጥፋና አይፈለግም። አይመለከተንም ግን በሰው ህይወት፣ አይመለከተንም ግን እንደዚህ አይነት ነገር ሚዲያ ላይ ይዛችሁ ባትመጡ ባይ ነኝ። እንደዚህ አይነት ነገሮች ነውር ነው። አንቺ ቤተሰብ የለሽም፣ አንተ ቤተሰብ የለ፣ አንቺ ቤተሰብ የለሽም፣ ሃይማኖት የለሽም። በዚህን ያክል ደረጃ እንደዚህ መዳፈር ምንድን ነው? ከካሜራ ጀርባ ቢሆን ይሄ ነገር ላወራ ራሱ አልችል፣ ግን እንዴት ነው በካሜራ ፊት ለፊት እንደዚህ ድፍረትን አግኝተን ማውራት ይቻሉ? እንደዚህ አይነት ሁኔታ ከባድ ጊዜ ላይ እየደረስን ነው። ነዛረዝንላቸው፣ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራሹ ለቆያችሁ።